ጤና ይስጥልን ከቻነል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል ሀያሉ ልመንህ ዜናዎቹን እመራላቸዋለሁ አብራችሁ ቆይ ኢትዮጵያ የግብጽን የድርድርን ቢተኝነት እንደማትቀበል የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስተሩ ከሰሞኑ የግብፅ እንቅስቃሴን አስመልክቶ ባወጣው መግለጫ የህዳሴ ግድብ የኢትዮጵያ የልማት ምኝቶችና ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው ብሏል። ለዝርዝሩ አማሩ ገብሩ አንዳንድ የግብጽ ባለስልጣናት በቀኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ያስባሉ፣ ያለው መግለጫው እነዚህ አካላት የቀኝ ግዛት ዘመን ውሎችንና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ውሃ ላይ ያላቸውን የሞኖፖል ፍላጎት ደጋግመው እንደሚናገሩ አመላክቷል። ይህ አመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያን ያነጣጠረ የጸጥታ መደፍረስ ዘመቻ ከሚያካሄዱ በት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም አስታውቋል። ይህ የተሳሳተ አካሄድና ጥረት የአመራርና የማሰብ ውድቀት መገለጫ መሆኑንም በመግለጽ ይህም ኢትዮጵያን በፍጹም የማያስደነግጥ መሆኑን ሚኒስትሩ ገልጿል። ኢትዮጵያ የአፍሪካዊነት ፓንአፍሪካኒዝም መርህን ለረጅም ጊዜ ያቀነቀነች እና በመላው አህጉር ያሉ ጸረ ቅኝ አገዛዝ ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር ነች ሲል የውጭ ጉዳይ ሚኒስትር አስታውቋል። በጥንታዊ ስልጣኔዎች ታሪክ የተመሰረተች እና ጠንካራ የአፍሪካ አ አብሮነት ልምድ ያላት በመሆኗ ካይሮ ለማስወገድ የምትቸገረውን የቀኝ ግዛት ቅሬት ለመበቀል ምንም አይነት ቦታ የላትም በማለት አሳስቧል። በኢትዮጵያ ደጋማ ቦታዎች ተነስቶ የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያህሉን አስተዋጽኦ ያደርጋል ያለው መግለጫው ልክ እንደ ማንኛውም ተፋሰስ ሀገር ሁሉ ኢትዮጵያም በዚሁ የተፈጥሮ ሀብት የመጠቀም መብት እንዳላት አስታውቋል። ይህም ፍትሃዊ፣ ምክንያታዊና እኩል አጠቃቀም በመሰረታዊ የዓለም አቀፍ ሕግ መርህ የሚመራ በመሆኑ ኢትዮጵያ በወሰኗ ውስጥ በሚገኘው የተፈጥሮ ሀብቶች ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ብሏል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትርነቷና በብቸኝነት የይገባኛል ጥያቄዋ አማካኝነት እድገትንና መፍትሄዎችን ስታደናቅፍ ቆይታለች አለው ሚኒስትሩ። አሁን ግን ትርጉም ያለው ድርድርን በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል አስታውቋል። ግብጽ ድርድርን በመተውና ግጭት ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች ዘላለም ሲሆን ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበት ሚኒስትሩ አስገንዝቧል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የኢትዮጵያ የልማት ምኞቶችና ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው። ካይሮ አሁን በያዘችው አቋምና ንግግር ከመጠመድ ይልቅ የኢትዮጵያን ልማት ተቀብሎና ለጋራ ብልጽግና ልማት የሚጠቅም የትብብር ማዕቀፍ ለመፍጠር በቅልቦና መስራት ብልህነት ነው ብሏል። ስለሆነም ዓለምና አፍሪካ የሚያስፈልጋቸው ግጭትና ግብግብ ሳይሆን የበለጠ ትብብርና ውይይት ነው ሲል ማጥቷል። በመጨረሻም ኢትዮጵያ የአባይን ወንዝ አሁን ላይና መጪው ትውልድ ፍላጎት ለማሟላት የመጠቀም መብቷን አጥብቃ እንደምትጠብቅ ያስታወቀው ሚኒስቴሩ በፍትሐዊነት እኩልነት መርሆች ላይ ተመስርቶ ለሁሉ ተጠቃሚነት መፍትሄዎች ክፍት መሆኗን አረጋግጧል። በአዲስ አበባ ያለው የኤች አይቪ ኤድስ ስርጭት ምጣኔ በአገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተባለ። በኢትዮጵያ ኤች አይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600 ሺ አልፏል። ለዝርዝሩ አናውል ተስፋ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ሆኖ ሲገኝ ሀገር አቀፍ ምጣኔ ደግሞ 0.83 በመቶ እንደሆነ አስቀምጧል። የቫይረሱ ስርጭት ከ0 እስከ 14 ዓመት ዕድሜ ያላቸውን ህጻናት 14 በመቶ፣ ከ15 እስከ 24 ዓመት ዕድሜ ያላቸውን ወጣቶች 34 በመቶ እንዲሁም ከ25 ዓመትና ከዛ በላይ የሆኑ አዋቂዎችን ደግሞ 51 በመቶ የሚሆነውን ቁጥር ይሸፍናል። በኢትዮጵያ ከኤች አይቪ ቫይረስ ጋር የሚኖሩ ሰዎች ቁጥርም 600 ሺህ አልፏል እንደ አውሮፓውያን አቆጣ መቆጣጠር በ2024 እና በ2025 በጀት ዓመት አዲስ በኤችአይቪ ተይዘዋል ተብለው የተገመቱ ዜጎች ቁጥር 7962 ሲሆን በየአመቱ በአማካይ 9560 ሰዎች በኤችአይቪ ኤድስ ምክንያት ህይወታቸው እንደሚያጡ ተገልጿል። በሀገር አቀፍ ደረጃ ከኤችአይቪ ኤድስ ጋር እንደሚኖሩ ከሚገመቱ ሰዎች መካከል 94 በመቶ የሚሆኑ ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ ተረጋግጧል ተብሏል። የኢትዮጵያ የሞባይል ገንዘብ ተጠቃሚ አካውንቶች 136 ሚሊዮን ደረሱ። ዓመታዊ ዲጂታል ግብይትም ከ9.6 ትሪሊዮን ብር ተሻግሯል። ዝርዝሩን አናወል ተስፋ ያቀርበዋል። የብሔራዊ ባንክ መረጃ እንደሚያሳየው ባለፉት አምስት ዓመታት ውስጥ ይህ ከፍተኛ የዲጂታል ግብይት እድገት በመደበኛው የባንክ ስርዓት ውስጥ ከታየው መጠነ ሰፊ እድገት ጋር የሚጣጣም ነው። በ2020 ከ1 ሚሊዮን በታች የነበሩት የሞባይል ገንዘብ አካውንቶች በ2025 ወደ 136 ሚሊዮን መወንጨፋቸውን ዘገባው ጠቁሟል። ዓመታዊ ዲጂታል ግብይትም ከ96 ትሪሊየን ብር ተሻግሯል። የባንኮች ጠቅላላ ተቀማጭ ገንዘብም ከ104 ትሪሊየን ብር ወደ 355 ትሪሊየን ብር አድጓል። የተሰጠው ጠቅላላ ብድር ከ559 ቢሊዮን ብር ወደ 3.24 ትሪሊዮን ብር ከፍ ብሏል። ከወለድ ነጻ የፋይናንስ አገልግሎት ተቀማጭ ገንዘብ 425 ቢሊዮን ብር ደርሷል። የተከፋይ ኢንሹራንስ ክፍያዎችን በጠቅላላ 471 ሚሊዮን ብር ሆነዋል። በ2021 የተጀመረው ሁለተኛው የኢትዮጵያ ብሔራዊ የፋይናንስ ተደራሽነት ስትራቴጂ በ2020 የነበረውን 45 በመቶ የአዋቂዎች መደበኛ አካውንት ባለቤትነት እንደ አውሮፓውያን አቆጣጠር በ2025 ወደ 70 በመቶ ከፍ ለማድረግ ያለመ መሆኑም ተመላክቷል። የአፍሪካ ኢነርጂ ኮሚሽን የኢትዮጵያ የውሃና ኢነርጂ ሚኒስቴርና የንግድና ቀጠናዊ ትስስር ሚኒስቴር በጋራ ያዘጋጁት የመጀመሪያው የአፍሪካ የኃይል ውጤታማነት ስብሰባን በተመለከተ በትላንትናው ዕለት በአፍሪካ ህብረት አዳራሽ ጋዜጣዊ መግለጫ ተሰጥቷል። መግለጫውን የተከታተለችው ሪፖርተራችን ሊዲያ ዝናቡ የሚከተለውን አዘጋጅታለች። በትላንትናው ዕለት በአፍሪካ ኢነርጂ ኮሚሽን አፍሪክ ከውሃና ኢነርጂ ሚኒስቴር እና ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር ለመጀመሪያ ጊዜ በአውሮፓውያኑ አቆጣጠር ከታህሳስ 10 እስከ 11 2025 በሚካሄደው የአፍሪካ የኃይል ውጤታማነት ስብሰባ ዙሪያ ከተለያዩ ሚዲያዎች የተውጣጡ የሚዲያ አካላት በተገኙበት ጋዜጣዊ መግለጫ ተሰጥቷል። በመግለጫውም የተገኙት የኃይልና መሰረተ ልማት ኮሚሽነር የሆኑት ሌራቶ ሜታቦኔ፣ የኢነርጂና ፔትሮሊየም ምክትል ዳይሬክተር የሆኑት ኢንጂነር ባህሩ ኦሊጂራ እና የአፍሪካ ህብረት የግንኙነት ግንኙነት ኃላፊ የሆኑት ዋይኒ ሙላባያና የተመራ ሲሆን ግማሹ የአፍሪካ አህጉር ማህበረሰብ አሁን ድረስ ያለ ኤሌክትሪክ ኃይል የሚኖር መሆኑን እንዲሁም ደህንነቱ ባልተጠበቀ የኃይል አማራጭ በመጠቀም ምግቡን እንደሚያበስል በመግለጽ ለዚህም ፈጣኑ መፍትሄ የኃይል ውጤታማነትን ማረጋገጥ መሆኑን በመግለጫው ላይ ተመላክቷል። በመሆኑም የኃይልና መሰረተ ልማት ኮሚሽነር የሆኑት ሌራቶ ሜታቦኔ በመግለጫውም ስለ ስብሰባው አላማ እንዲህ ሲሉ አብራርተዋል። ስለዚህ የአፍሪካ ህብረት ውጤታማነት ጉባኤ ዓላማ ውጤታማ እቅድን ወደ አህጉራዊ ተግባርና ክሎት እንዲሁም ኢንቨስትመንት ቴክኖሎጂና ኢኮኖሚን ግብ አድርጎ የሚለውጥ ነው። በመክፈቻ መግለጫው ላይም ይህ ጉባኤ ውይይት ሆኖ ብቻ እንዳይቀር ይልቁንም በተግባር የሚታይ እንቅስቃሴ መሆን እንደሚገባው ተመላክቷል። የአዲስ አበባ ምግብና መድኃኒት ባለስልጣን በምግብና ጤናነክ ተቋማት ቁጥጥር በማዕከልና በአስራ አንዱ ቅርንጫፍ በህዳር ወር በ3470 ተቋማት ላይ ቁጥጥር ማድረጉን ገልጿል። በዚህም 110 ተቋማት ላይ አስተዳደራዊ እርምጃ የተወሰደባቸው ሲሆን ከነዚህ መካከል 99 ተቋማት የጽሁፍ ማስጠንቀቂያ ሲሰጣቸው 10 ተቋማት ደግሞ በጊዜያዊነት ታሽገዋል። አንድ ተቋም የብቃት ማረጋገጫው እንዲሰረዝ ተደርጓል። የታሸጉ ቤቶች የምግብ አገልግሎት ሰጪ፣ እንጀራ መጋገሪያና የምግብ ዘይት ማምረቻ የምግብ አምራቾች ተቋማት ናቸው። ተቋማቱ ላይ የተወሰደው እርምጃ ትንባው በማስጨስና የሃይጅንና አካባቢ ጤና አጠባበቅ ድርጅቶች በተደጋጋሚ ባለማስተካከል ብሎም የጤና ብቃት ማረጋገጫ ሳይዙ በመስራታቸው መሆኑን አስታውቋል። ባለስልጣኑ ለህዝብ ጤና አስጊ ሁኔታዎችን ለመቀነስ ብሎም ለማጥፋት በትኩረት እንደሚሰራ አስገንዝቧል። በአመት 5.6 ሚሊዮን ፓስፖርቶችን የማምረት አቅም ያለው ፋብሪካ በመጠናቅ ላይ መሆኑ ተገለጸ። በቡሪ ለሚ ሁለት የኢንዱስትሪ ፓርክ እየተሰራ የሚገኘው የፓስፖርትና የመታወቂያ ማምረቻ 120 ካሬ ሜትር ላይ ያረፈ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ባለድርሻነት የተሳተፈበት ፋብሪካው በፈረንጆቹ 2026 መጀመሪያ ይጠነቀቃል ተብሎ ይጠበቃል። ፋብሪካው ሙሉ በሙሉ ወደ ስራ ሲገባ በዓመትና የባንክ ካርዶችን የማምረት አቅም እንደሚኖረው ተነግሯል። ማምረቻው ለ200 ሰዎች የስራ ዕድል እንደሚፈጥር የሚጠበቅ ሲሆን በዘመናዊ ቴክኖሎጂ ማምረቱ የመታወቂያ ማጭበርበርን ይቀንሳል ተብሏል። ሀገር አቀፍ የቲቪ ስጋ ደዌ ሌሎች የሳምባ በሽታዎች ፕሮግራም አፈጻጸም በውጭ አገር ባለሙያዎች ለማስገምገም መዘጋጀቱን የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደገለጹት ግምገማው በኢትዮጵያ የቲቢ ዋና ዋና መንስኤዎችን ማወቅና የጠናከረ ምላሽ የሚያስፈልጋቸውን አካባቢዎች መለየት መሆኑን አብራርተው በአገር አቀፍ ደረጃ እየተገበረ ያለው የቲቪ የስጋ ደዌ በሽታዎችና የሳምባ በሽታ ፕሮግራምን መነሻ በማድረግ ለሕብረተሰብ የሚሰጠውን አገልግሎት በአጠቃላይ የተዘረጋውን ስርዓት በምን ሁኔታ ላይ እንዳለ በየደረጃ በመገምገም ለማሻሻል እንደሆነ ጠቁመዋል። ከውጭ ወደ ያዝነው ዜና አለፍን። በደቡብ ጋዛ በእስራኤልና ሐማስ ጦርነት በተጎዳቸው ካንዮንስ መንደር ውስጥ 54 ጥንዶች በአንድ ቀን በተመሳሳይ ጊዜና ቦታ በአንድ ላይ ጋብቻቸውን ፈጽመዋል። በእስራኤልና ሐማስ መካከል በተደረሰው የተኩስ አቆም ስምምነት መሰረት የጋዛ ሰርጥ ወደ ሰላም እየተመለሰ በሚገኝበት በዚህ ወቅት የተደረገው የሰርግ ስነስርዓት በብዙ ዘንድ የተስፋ ነጸብራቅ ተደርጎ ተወስዷል። እንደዚህ አይነት የደስታ ጊዜ ያስፈልገን ነበር። ከነበርንባቸው አስከፊ ጊዜያቶች በኋላ በደስታ ተሰብስበናል። ይህ ጊዜ የማይታመን ነው ሲሉ ተጋቢ ሙሽሮች ተናግረዋል። ከጦርነቱ በኋላ አዲስ ህይወት ለመጀመር ጉዞ ላይ ነን። ሰላም መሰረታዊ ነገር ነው ከዚህ በኋላ ወደ ጦርነቱ እንደማንመለስ ተስፋ እናደርጋለን ብለዋል የጋብቻ ስነስርዓቱ የተዘጋጀው በኤሚሬትሱ የሰብአዊ መብት ድርጅት አልፋሪስ አልሻሂም ፋውንዴሽን ሲሆን የጋብቻ ስፍራውን በፈራረሰው የጋዛ መንደሮች ያደረገ ነው የጋዛን የነገን ተስፋ ለማሳየት ነው ሲሉ የድርጅቱ የሚዲያ ኃላፊ ሻሪፍ አልነይብ ለፍራንስ 24 ገልጸዋል እስራኤልና ሊባኖስ ከ40 ዓመት በኋላ ለመጀመሪያ ጊዜ ፊት ለፊት ሊወያዩ ነው በደቡባዊ ሊባኖስ ናኩራ ከተማ በሚገኘው የመንግስታቱ ድርጅት የሰላም አስከባሪ ኃይል ዋና መስሪያ ቤት የሚካሄደው ውይይት በሀገራቱ መካከል ለሚስተዋለው ውጥረት መፍትሄ ይሰጣል የሚል ተስፋ ተጥሎበታል። የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም ውይይቱ የሊባኖስ ታጋቾች እንዲለቀቁ ብሎም እስራኤል ከሊባኖስ ግዛቶች ሙሉ በሙሉ እንድትወጣ ለማድረግ ያለመ ነው ብለውታል። አክለውም ዘላቂ የሰላም ድርድር የሚባል ባይሆንም ወደ ሰላም የሚደረጉ ዞ አንዱ መሰረት ነው ስለማለታቸው ቢቢሲ ዘግቧል። ሊባኖስ ወደዚህ ድርድር የገባቸው ከሄዝቦላ ጋር ስሟ በተደጋጋሚ በመነሳቱ እንዲሁም በአሜሪካ ጫና ነው ሲልም ዘገባው ጠቅሷል። በሁለቱ ሀገራት አራት ሲቪል ተወካዮች አማካኝነት ለሚካሄደው ውይይት የእስራኤል ወኪሎች ናኩራ ከተማ ተገኝተዋል። በእስራኤል በኩል እስካሁን ቅቡልነት ያላገኘው የ2002 የአረብ ሰላም እቅድ ስምምነት በተቃራኒው ሊባኖስን ጨምሮ በሁሉም የአረብ ሊግ ሀገራት ሙሉ በሙሉ ተቀባይነት ያገኘ ስምምነት ነው። ግዙፉ የቴክኖሎጂ ኩባንያ ሜታ የፌስቡክና ኢንስታግራም ባለቤት በአውስትራሊያ የሚገኙ የተወሰኑ ታዳጊ ገጾችን ማገድ መጀመሩን አስታውቋል። አውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን መጠቀም የሚከላከለውን ህግ ማጽደቋ ይታወሳል። ለዝርዝሩ አማሩ ገብሩ አውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን መጠቀም የሚከለከል ህግ ማጽደቋ ይታወሳል። ይህ ያጸደቀችው ህግ ታዳጊዎችን ከማህበራዊ ሚዲያ ጎጂ ተጽዕኖዎች ለመጠበቅ መሆኑ ተገልጿል። ህጉ በተለይም የአእምሮ ጤና ላይ የሚደርሰውን ጉዳትና ጉልበተኝነትን ለመከላከል ያለመ ነው። ሜታ በበኩሉ የአውስትራሊያን መንግስት ውሳኔ ተከትሎ ከ16 ዓመት በታች የሆኑ ተጠቃሚዎችን ገጾች መዝጋት መጀመራቸውን ገልጿል። ህጉን በመተግበር በኩል የቴክኖሎጂ ኩባንያዎች ትልቅ ኃላፊነት እንዲወስዱ ያስገድዳቸዋል። አውስትራሊያ የአውሮፓ ኮሚሽን ፕሬዝዳንትን ጨምሮ በርካታ ሀገራት የእርሷን ምሳሌ በመከተል ተመሳሳይ እርምጃ ለመውሰድ እያሰቡ መሆኑን ጠቁማለች። ይህ አወዛጋቢ እርምጃ በማህበራዊ ሚዲያ ኩባንያዎችና በወላጆች ዘንድ ድጋፍን ቢያገኝም በአንዳንድ ወገኖች ደግሞ የሕፃናትን የመናገር ነጻነት ይገድባል በሚል ተቃውሞ ገጥሞታል። ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚያግደው ሕግ ተግባራዊ መሆን ሲጀምር ሜታን የመሳሰሉ ኩባንያዎች ሕጉን ካላስፈጸሙ እስከ 32 ሚሊዮን ዶላር የሚደርስ ቅጣት ሊጠብቃቸው ሊያስፈልጋቸው ይችላል። ደረቅ ሳልን ለማስታገዝ ሎሚና ማርን ቀላቅሎ መጠቀም መፍትሄ እንደሆነ በማንቸስተር ዩኒቨርሲቲ የመተንፈሻ ሕክምና ፕሮፌሰር የሆኑት ጃኪ ስሚት ተናግረዋል። የቢቢሲን ዘገባ ሄሮይት ንጉሴ እንደሚከተለው አዘጋጅተዋለች። ሳል የሚከሰተው በጉንፋን ቫይረሶች አማካኝነት ነው። ታዲያ ሰዎች ሳላቸውን ለማስታገስ በውድም ሆነ በቅናሽ ዋጋ የሚሸጡ ሽሮፖችን ሲጠቀሙ ይስተዋላል። አብዛኞቹ የሳል መድኃኒቶች ዋናውን ቫይረስ አያጠፉትም፣ ነገር ግን ሳሉን ይቀንሱታል ብለዋል። በማንቸስተር ዩኒቨርሲቲ የመተንፈሻ ህክምና ፕሮፌሰር የሆኑት ጃኪ ስሚስ ከቢቢሲ ጋር በነበራቸው ቆይታ ሳልን ለማስታገስ ከሽሮፕ ወይስ ከሎሚ በማር የትኛው ይበልጣል የሚለው ጥያቄ የብዙዎቹ ዝግብ ነው። ታዲያ ፕሮፌሰሩ እንዲህ ሲሉ ማብራሪያ ሰጥተውበታል። አብዛኞቹ የሳል ሽሮፖች ጣፋጮች ናቸው። ይህም የስኳ የስኳር መጠናቸው ከፍተኛ እንደሆነ ያመለክታል። የጤና ባለሙያዎችም ከስኳር ነጻ ሽሮፖችን እንድንጠቀም ይመክሩናል። ምክንያቱም የሰውነታችን የስኳር መጠን አለአግባብ ከፍ እንዳይል። ታዲያ አንዳንዶቹ መድኃኒቶች ሳልን ለማስታገስ ቢረዱ ወደ ሱስነት ሊቀየሩ እንደሚችሉ ፕሮፌሰሩ አብራርተዋል። እድሜያቸው ከአንድ አመት በላይ ከሆኑ ሰዎች ጀምሮ ሞቅ ያለ ማር በሎሚ በሚያስላቸው ጊዜ መውሰድ በተፈጥሯዊ መንገድ ሳልን ለማስታገስ ጥሩ መፍትሄ እንደሆነ ፕሮፌሰሩ ተናግረዋል። ማር በተፈጥሮ አንቲ ባክቴሪያ ስለሆነ ከውጭ ወደ ሰውነታችን የሚገቡትን ባክቴሪያዎች ይከላከላል። ሎሚ ደግሞ በቫይታሚን ሲ የበለጸገ በመሆኑ የሰውነታችንን በሽታ የመከላከል ስርዓት ያጠናክራል። እስከ ሶስት ሳምንት የሚቆይ ሳል ውሃ በመጠጣትና አክታ ሲኖር በመጥፋት በራሱ መፈወስ የሚችል ሲሆን ከዚያ ከዘለለ ግን ወደ ህክምና ተቋም መሄድ እንደሚያስፈልግ ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር ጃኪ ስሚስ መልእክት ነው። ነጭ ሽንኩርት ለሺዎች ዓመታት በምግብ ማጣፈጫነትና በመድኃኒትነት አገልግሎት ላይ እየዋለ ይገኛል። በእርግጥ ከሽታ ጋር በተያያዘ አንዳንዶች የተለየ አስተያየት ቢኖራቸውም በመድኃኒትነቱ ላይ ግን ጥያቄ የላቸውም። ጸጋ ተሰማ ዝርዝራላት። በጸረ ባክቴሪያና ጸረ ቫይረስ የታወቀው ነጭ ሽንኩርት ከምግብ ማጣፈጫነቱ ባሻገር በባህላዊ ህክምና ውስጥ የተለመደ ነው። ነጭ ሽንኩርት የመጀመሪያ መገኛው በማዕከላዊ እስያ ሲሆን ከዚያም ወደ አውሮፓ ና ዩናይትድ ስቴትስ ተስፋፍቷል። በአሁኑ ወቅት ቻይና ነጭ ሽንኩርትን በማምረት በዓለማችን ቀዳሚው ሀገር ናት። ነጭ ሽንኩርት በጥንቷ ሜሶፖታሚያ፣ ግብጽ፣ ግሪክ፣ ሮም፣ ቻይና ና ህንድ ውስጥ በሰፊው ታዋቂ ነበር። የሮማውያን ወታደሮች ነጭ ሽንኩርት ድፍረትንና ጥንካሬን እንደሰጣቸው ያምኑ ስለነበር በወረራቸው ጊዜ በመላው አውሮፓ አሰራጭተውታል። ለምግብም ሆነ ለመድኃኒትነት ሲያገለግል በአንድ ወቅት በምግብ ውስጥ የሚጨመረው ግን ለዝቅተኛ ማህበረሰብ አባላት ብቻ ነበር። በአሁኑ ጊዜ በዓለም ዙሪያ ከስድ ስድስት መቶ በላይ የነጭ ሽንኩርት ዝርያዎች ሲኖሩ አንዳንዶች ልክ ከኡዝቤኪስታን እና ከጆርጂያ እንደተገኙ ዝርያዎች በቅርብ ነው በአለም አቀፍ ደረጃ የታወቁት። በአውሮፓውያኑ 2014 በአውስትራሊያ ሲድኒ ዩኒቨርሲቲ በተደረገ ጥናት የነጭ ሽንኩርት ጠንካራ ጸረ ተዋሲያን፣ ጸረ ቫይረስና ጸረ ፈንገስ ቅመሞች እንዳሉት አረጋግጧል። በቀን አንድ ወይም ሁለት ፍሬ ነጭ ሽንኩርት መመገብ ለአዋቂዎች መልካም ነው ተብሎ ይታሰባል። ነገር ግን አሜሪካን ፋሚሊ ፊዚሽያን በተባለ ጆርናል ላይ በታተመው ጥናት መሰረት በተለይ በባዶ ሆድ ከመጠን በላይ ነጭ ሽንኩርት መውሰድ የጨጓራ መረበሽ፣ የሆድ መነፋትና በአንጀታችን ውስጥ በሚገኙ ጠቃሚ ተዋሲያን ላይ ለውጥ ሊያመጣ ይችላል ተብሏል። ዘገባው የቢቢሲ ነው። በስፔን አንድ ግለሰብ በተደጋጋሚ በተለያዩ ሬስቶራንቶች ውስጥ ምግብ ከተመገበ በኋላ ሂሳብ ላለመክፈል የውሸት የልብ ህመም እንዳጋጠመው አስመስሎ ወድቋል። ፖሊስ ከ20 በላይ የቪዲዮ ማስረጃዎችን ሲመለከት አንድ ግለሰብ እንደሆነ ደርሰው በት በቁጥጥር ስር አውለውታል። የምግብ ቤት ባለቤቶችም ይህ ክስተት በመደጋገሙ ለፖሊስ ቅሬታ አቅርበው የግለሰቡን ሁኔታ ግን እውነት እንደሚመስልም አስረድተዋል። የ32 ዓመቱ ኒውዚላንዳዊ ግለሰብ 19300 የአሜሪካ ዶላር ዋጋ ያለው ፋብረግ ኤግ የተባለ ሞላላ ቅርጽ ያለውን ውድ ጌጥ በመዋጥ በቁጥጥር ስር ውሎ በሌብነት ክስ ተመሰረተበት። በግለሰቡ ተውጧል የተባለው ጌጥ፣ በአልማዝና ሳፋሪ የተለበጠና ውስጡ በኦክቶፐስ ቅርጽ የተሰራ አነስተኛ ወርቅ ያለበት መሆኑን ፖሊስ አስታውቋል። በወቅቱ ፖሊሲ ንብረት በነበረበት የጌጣጌጥ መደብር የጠፋብን ሪፖርት በደረሰው ቅጽበት ተጠርጣሪውን በስፍራው ማግኘቱን ገልጿል። ግለሰቡ የተወሰነ ምርመራ የተደረገበት ሲሆን እስካሁን ጌጡን ማግኘት አልተቻለም ነው የተባለው። በቀጣይ ተጨማሪ የወድቃና ሌሎች መመርመሪያ መሳሪያዎችን በመጠቀም ምርመራ የሚደረግለት ሲሆን ተጠርጣሪው ማረሚያ ይቆያል ነው የተባለው። ጌጡ ከ18ኛው ክፍለ ዘመን ጀምሮ በሩሲያውያን የሚሰራና ተወዳጅ ሲሆን ዙሪያውን በተለያዩ ማዕድናት እንዲያጌጥ ይደረጋል። መረጃው የዘጋር ጋርዲያን ነው። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ አየር መንገድ በአፍሪካ አየር መንገዶች ማኅበር በአራት ዘርፎች አሸናፊ ሆነ። በአንጎላ ሉዋንዳ በተዘጋጀው የአፍሪካ አየር መንገዶች ማኅበር 57ኛው ዓመታዊ ጠቅላላ ጉባኤ ላይ አየር መንገዱ ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛው አስተዋጽኦ የላቀ አገልግሎት በመስጠት ዘርፍም አሸንፏል። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ በአንጎላ ሉዋንዳ በተዘጋጀው የአፍሪካ አየር መንገዶች ማኅበር 57ኛው ዓመታዊ ጠቅላላው ጉባኤ ላይ የኢትዮጵያ አየር መንገድ በአራት ዘርፎች አሸናፊ ሆኗል አየር መንገዱ በአለም አቀፍ ስራዎች ትርፋማነት የሀያ ሀያ አራት ምርጥ አየር መንገድ እውቅናን ሲያገኝ አፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠትም ማሸነፍ ችሏል በተጨማሪም አየር መንገዱ ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት በመስጠት ዘርፍም አሸናፊ ሆኗል የአፍሪካ ህብረት በአህጉሪቱ ነጻ የአየር ትራንስፖርት እውን ለማድረግ ለያዘው ፕሮጀክት የላቅ አስተዋጽኦ በማድረጉም አየር መንገዱ ተሸላሚ መሆን ችሏል። የኢትዮጵያ አየር መንገድ ያገኘውን እውቅና ለፓን አፍሪካን እሴቶች መጠራከር የሰጠውን ትኩረት ከማሳየቱም በላይ የተቋሙ ሰራተኞች ቁርጠኝነትና ትጋት ውጤት መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሶ ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ ብሔራዊ ባንክ ከወለድ ነጻ የፋይናንስ አገልግሎት ዘርፍ ከፍተኛ መሻሻል ማሳየቱን አስታወቀ። እንደ ባንኩ መረጃ ከዘርፉ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር በላይ ደርሷል። የብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ እንደገለጹት እንደ አውሮፓውያን አቆጣጠር በ2021 ይፋ የሆነው ሁለተኛው የኢትዮጵያ ብሔራዊ የፋይናንስ አካታችነት ስትራቴጂ ውጤት ተከትሎ የሞባይል ገንዘብ ተጠቃሚዎች ቁጥር በ2020 ከነበረበት 1 ሚሊዮን ያነሰ ሂሳብ በ2025 ወደ 136 ሚሊዮን ማደጉ ተጠቁሟል። እንደ ባንኩ መረጃ ከሆነ ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር በላይ መድረስም ችሏል። ይህ የተነገረው በኤፍሲዲ የኢትዮጵያ አዘጋጅነት በተካሄደው ሀገራዊ የፋይናንስ አካታችነት የክልሎች አውደ ጥናት ላይ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአፍሪካ ልማት ባንክ ጋር የሚሰራው የወጣቶች ኢንቨስትመንት ባንክ የማቋቋም ሂደት እየተጠናቀቀ መሆኑ ተገለጸ። ይህ ባንክ የካፒታል ገበያ ፍቃድ እንደሚሰጣቸው የኢንቨስትመንት ባንክ አይነት አይደለም ሲሉ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ያብራሩ ሲሆን ኩባንያው ሲቋቋም ወጣቶችን በፋይናንስ ይደግፋል ብለዋል። ኩባንያው የኢንቨስትመንት ባንክ የሚል ስያሜ ቢኖረውም ከአፍሪካ ልማት ባንክ በሚገኝ የገንዘብ ድጋፍ የስራ እቅድ ላላቸው ወጣቶች በማቅረብ አገልግሎት እንደሚሰጥም አስረድተዋል። እንደ ሪፖርተር መረጃ የኢንቨስትመንት ባንኩን የማቋቋም ስራ እየተጠናቀቀ መሆኑ የተጠቆመ ሲሆን በአሁኑ ወቅት የቦርድ አደረጃጀት ምን መምሰል እንዳለበትና ሌሎች ለስራው መጀመር የሚረዱ ተግባራት እየተጠናቀቀ መሆኑ ተገልጿል። የዕለቱን የመጨረሻውን የቢዝነስ መረጃችንን እናድርሳችሁ። በምዕራብ አፍሪካ የምትገኘው ጊኒ ከአመታት መዘግየት በኋላ 24 ቢሊዮን ዶላር የሚገመት የብረት ጭነት ወደ ቻይና ላከች። ጊኒ የመጀመሪያውን የብረት ማዕድን ጭነት ለረጅም ጊዜ ዘግይቶ ከነበረው የሲማንዱ ፕሮጀክት ወደ ቻይና የላከች ሲሆን ይህም በአፍሪካ የማዕድን ዘርፍ ትልቅ ስኬት ነው ተብሏል። የሲማንዱ የብረት ማዕድን ማምረቻ ከአመታት መዘግየቶችና ኢንቨስትመንቶች በኋላ ወደ ኤክስፖርት ምዕራፍ መሸጋገር መቻሉም ተገልጿል። ወደ ምስራቅ ቻይና የሚያመራው ይህ የመጀመሪያው ጭነት የማዕድን ስራዎች፣ የባቡር መስመሮችና ወደቦችን ጨምሮ ለመሰረተ ልማት እንደሚውል ተብራርቷል። የሲማንዱ ፕሮጀክት ለማ ሰባት ዓለም አቀፍ የህብረት ማዕድን አቅርቦትን እንደሚያሳድግና የቻይናን የግዢ ስትራቴጂካዊ አስተማማኝ በማድረግ ዓለም አቀፍ ትብብርን ጥቅሞች ያጎላል ሲል የዘገበው ቢዝነስ ኢንሳይደር አፍሪካ ነው። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ኃያሉ ልመን ዜናዎቹ መርችላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም